ሁለት አንደኛ፣ ሴት ልጅ መብሰል ስትጀምር ለጊዜዋ ትልቅ ቦታ ትሰጣለች። ጊዜዋን የሚያባክኑ ሰዎች አጠገቧ እንዲገኙ አትፈልግም። ሁለተኛ፣ ሴት ልጅ መብሰል ስትጀምር መከራከር ታቆማለች። አውቃ ነቃ አው ትክክል ነው ብላ ታሳልፋለች። የመከራከር ጥቅሞ አይታያትም። ለመከራከር ጊዜም ጉልበትም የላትም። አውቃ ትሸንፋለች። ሴት ልጅ መብሰል ስትጀምር የምታሳያቸው ባህሪያቶች ሶስተኛ ሴት ልጅ መብሰል ስትጀምር ማቴሪያሊስቲክ መሆን ታቆማለች ታቁማለች። ለምን እንደሆነ ታውቃላችሁ? ሰርታ ማምጣት እንደምችል ትረዳለች። ስለዚህ ማንም ሰው በጥቅም ሊገዛት ሴት ልጅ መብሰል ስትጀምር ከብዛት ጥራት የሚለውን ነገር በደንብ ትረዳዋለች። ሰላችሁ የእውነት በጣም ነው ያስደሰላችሁ አንድ ላይ በመሆናችን በጣም ደስ ብሎኛል። እግዚአብሔር ይመስገን ይህ ላደረገው እግዚአብሔር ይመስገን። የእውነት እውነት በጣም ነው ደስ ያለኝ። ብሩኬ የተግባሻው የእውነት በጣም ነው ያስደሰትከኝ። ጀግና ኮንግራ ጎጃ በበቃ ድድት የእውነት ዩዲድት በጣም ነው የተደሰትኩኝ። በጣም በጣም እግዚአብሔር ይመስገን። እንኳን ደስ አላችሁ። በጣም ደስ ብሎናል። ስለ እናንተ በጣም ብዙ የሚደሰት የእናንተን አንድነት የእናንተን አብሮ መኖር የሚፈልግ እንደኔ ነፍ በሽግ ሰዎች አላችሁ። እግዚአብሔር ይመስገን። ጥቂቶቹ ደግሞ እንግዲህ እንደናችሁልኝ ልበላችሁ። እስቲ እናንተ እንኳን ደስ አላችሁ ብዬ ካበቃሁ፣ እስቲ ጥቂቶቹ ደግሞ እንደናችሁልኝ። ወይ እኔ አምላክ! ቅዱሳን ከእናንተ ጋርም ተደምሬ ሴት መባልን ጠላሁት። ሴት እንዲህ ነው እንዲህ የረከሰም። እግዚኦ መሐረነ ክርስቶስ! አንድ ግዙ ማለት ምንም የማታውቁትን ምስል ይዛችሁ እያያችሁ አበድ ኩል ማወቅ ኩል የሰው ባል ላይ ሙጭጭ እረ ተው ሴቶች፣ እያታሰዱ በእናንተ አፍኛ መሰደብ አንፈልግም። ምን ሆናችሁ ነው? ይሰው ባል ላይ እንዴ? እንዴት አይናችሁ እያየ ይሄን ያህል ምን አስባችሁ ነው? እንዴት እንዴት ብታስቡ ነው እንዴ? በቃ ግዴታ አውጥቶ እነዚህ ልጆች ሚስቴ ናት፣ ባህሌ ነው መባባል አለባቸው። እንዲ አደባባይ ላይ አይን አይቶ ልብ ይመሰክራል ይባላል እኮ። እረ እናንተ በስመ አብ ወልድ መንፈስ ቅዱስ፣ አማርኛውም ጠፋኝ ስለ እናንተ ሳስብማ። ፎቶ ይዛችሁ እንዴት ሰው በድንን ይዞ ምስልን ይዞ እንዴት ያለቅሳል? የኔ ካልሆንክ፣ የኔ ፍቅር፣ የኔ ውድ። ኧረ አይባልም፣ የሰው ባል። ኧረ ፈጣሪን ፍሩ፣ ፈጣሪን ፍሩ አልላችሁ። ለእናንተ እንግዲህ ፈጣሪ ልቦና ይስጣችሁ። ምንም ማድረግ አይቻልም እንግዲህ ሆስፒታል ያላችሁ አሉ፣ ግማሾቻችሁ ኤመርጀንሲ ውስጥ፣ ግማሾቻችሁ ደግሞ በጽኑ ላይ ናቸው አሉ። እንግዲህ ይማራችሁ፣ ጨርሶ ይውሰዳችሁ። ከፈለጋችሁ የሰው ወንድ የሚመኝ ፎቶ አይቶ አብሶ የሚወድ ሴት ይውሰድሽ። በአንቺ መደመር እኔም ሴት መባሌ እንዴት እንደሚቀፍ። ምን አይነት ሴት ነሽ እንዴ? አረ ክብርሽን ጠብቂ ሴትነትሽ፣ በጣም ሴትነት እኮ ማለት የተለየ ነው። እንደ እኔ ሴትነቴ እንዴት እንደምኮራበት ውበቴ፣ ሴትነቴ፣ ኩራቴ እንዴ። አገርሽ እንኳን በሴት ትመሰላለች። ኩሩ። አረ በስማ በአንቺ ተደምረን አሁን እኛም ሴቶች ልንባል እንደናንተ፣ እናንተ አንዳንድ ዝርክርኮች ስታስጠሉ?

ውስጡ እናውቀዋለን። ማንነቱ እና ታውቂዋለሽ ኧረ ሰው ማንነት አይታወቅም። እንደ አፍ አውጥቶ እኮ አይናገሩ እነዚህ ልጆች እኮ ያስታውቃል። እንደ ኧረ ሼም ቢግ ሼም እፈሩ ሴቶች አረ እፈሩ። እንደዚህ የምታስቡ ሴቶች ገና በፎቶ አይታችሁ ሞት ኩል ተሰቀልኩል የምትሉ ሴቶች አረ በስመ አብ አይን አወጣችሁ አይን ቅቅል አድርጋችሁ በላችሁ። ማታ ደግሞ ፎቶ ይዛችሁ እየየ እያላችሁ የለሌ ልብስ ለሳችሁ ፎቶ አቅፋችሁ ስታነቡ ነበር፣ አንዳንዶቻችሁ ለእናንተ። ኧረ በስመ አብ ወልድ አታፍሩም? እንደዛ ሆናችሁ ደግሞ አደባባይ ሚዲያ ላይ ስትጨማለቁ፣ ጭራሽ ፎቶ አቅፋችሁ ስታለቅሱ፣ ምን ጉድ ናችሁ? የት ነው የመጣችሁት? ምን ምድር ናት ያፈለቀቻችሁ? እንደ እናንተ አይነቶች አይን ረዳ። ኧረ በስመ አብ! እኔ ከእናንተ ጋር ሴት መባሌን አፈርኩኝ። እንዴ ሴትነት ኩራት ነው። ሴትነት እኮ እንዴት ደስ ይላል። በጣም ነው የምታሳፍሩ እንዲ የምታደርጉ ሴቶች። ለእናንተ እኔ ያፈርኩላችሁ። ረብስ ለሚንደሰቱ ደግሞ እንግዲህ ለእንደኛ እነሱ አንድነታቸው አብሮ መኖራቸው ስንጓጓ ለነበር ነው። ዋው በጣም ደስ ብሎናል። ለእናንተ እንግዲህ እግዜር ይማራቸው ነበረ በፊት ምላችሁ፣ አሁን ይውሰዳችሁ ጨርሶ። እንደዚህ አሰዳቢ ሴቶች መኖር አታስፈልጉ፣ ምድር ላይ ታስጠላላችሁ። ወተትም የለ ወተት ጠጥቷላችሁ፣ እንግዲህ ሆስፒታል ገብታችኋል፣ አንደኛችሁን እዛው እየጨረሳችሁ። እንደ እናንተ አይነት አሰዳቢ ሴቶች፣ ክብርሽን ማንነት ሴትነትሽን ያስናቅሽ ሴት በጣም ታሳፍሪያለሽ። በጣም ማፈሪያዎች ናቸው። ለማንኛውም እኛ ለናፈቀን የእነሱ አብሮነት የእነሱ አንድ ላይ መሆን በጣም ብዙ ለለፋን በጣም ብዙ ላለቀስን ዛሬ በጣም ደስ ብሎናል ሁላችንም ይህንን ፈለጋችሁ ሁሉ እንኳን ደስ ያላችሁ። አይሚና ብሩክ ወደፊት ጉዞ፣ እንግዲህ ዛሬ አመት በአራቱ ልጆች ቤቱ ይንበሽበሽ ብለናል። እኛ እንወዳችኋለን፣ እናከብራችኋለን። ያው ጠላቶቻችሁ ደግሞ ቅጥል ድብን እድር። እንግዲህ መግቢያ ጉርጓዳችሁን የቆፍራችሁ ሁላ እዛ ጉርጓዳችሁ ላይ ግብት በሉ፣ ተቃጠሉ። የእኛ እንግዲህ ልጆች ወደፊት ብለናል እና በሽታችሁን ይዛችሁ የታመማችሁትም ለመሰጠት ከፈለገ ሞቱ ይነስጥልን። መሀል ገብት ሰላም ልበላችሁ። ትናንትና ዩዘር አስተላለፈች ያላችሁን ድምፅ ለምን አላመጣሹም? ሌላ ነገር ቢሆን ታመጫለች ብላችሁኛል። ይው ይሄ ነው ስሙት። መግቢያ ላይ ያረኩት ደግሞ የራሴ ለሀይሚ የተሰማኝን ስሜት የገለጽኩበት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉት ማለት ነው። የዩዘር ግን ሼር ተደርጎ የሰማሁት ያየሁት ይሄ ድምፅ ነው። በጣም ደስ የሚል በቃ ደስ የሚል ምክንያቱም ተሳዳቢዎቹም ደስ ያላላቸውም ሰዎች ሰላም አባባሏ ደስ አይልም አያችሁ ጠላትን እንደዚህ እያሉ መሸኘት ብቻ ነው ጥሩ ነገር ማለት ነው እና የኛ ውድ ቤተሰቦች ዛሬ ግን ምን አዲስ ነገር አለ ዛሬ ማለት ነው በጣም ስራ በዝቶብኝ ማለት ነው። ሚዲያውም ላይ አልነበርኩም። ይችን ነገር ብቻ ደጋግመሽ አምጪ የሚል አስር ሰው ላይ አድርጎ አይቻለሁ። እና እኔ ግን አላወቅኳትም። የሷ ድምፅ ይሁን ምናምን ሷን አላቃጥም ድምፅን፣ እና ፕሮፋይሏ ነው ማቀው። ፕሮፋይሏ እና ብሩኬ ጋር ስትመጣ ጊፍት ስትሰጥ ነው ማቀው። ያን ያክል እኔ አላቀውም። ድምፅ ምን እንዴት እንደሆነ እሷ መስላኝ ነው እንግዲህ በእሷ እንትን ፖስት የተደረገው ማለት ነው። እና እንኳን ደስ አላችሁ ብላ ለብሩኬ እና ለሀይሚ ደስታዋን ገልጻ እንዲሁም ደግሞ አንዳንዶቹ ለተሳዳቢዎቹ እና ደግሞ የሆነ ደስ ያላላቸው ሰዎች ካላችሁ ተቃጠሎ ነው ያለችው። እና ይህን ይመስላል ግጥሙ ቀብራራው እንደሆነ ሁሌ ወደፊት ይመችህ። እናመሰግናለን ባይ እኔ እንደ እኔ የተሰደበ ሰው የለም። እኔ እኮ ሀያ ስምንት ሺህ ህዝብ፣ ሰላሳ ሺህ በለው ሰላሳ ሺህ ህዝብ ተደምረው ሲሰድቡኝ፣ ከሰላሳ ሺህ ሶስት ሺህ ወይ አራት ሺህ አንሳ የኔ ደጋፊዎች ነበሩ ማለት ነው እና ሃያ ምናምን ሺህ ህዝብ እየሰደበኝ አንድ ድምፅ ዓይነት አልወጣቸውም። ምስቴን ይዤ ነው ወጣሁት እና አንተ ግን አካውንት ባሪያ እኔ ያንተ ቦታ ባሪያ እኔ ሊገራችሁ ይሄ አካውንት ያንተ ነው ምናምን ብላችሁ የዚህ ሰው በዛም በዚህም ቢላይ ኖረ ምን አባት አመጣልህ ነበር። እምላችሁ እናቴ ትሞት ይሄ አካውንት ያንተ ነው ምናምን ብሉኝ ምን አባት አመጣልህ። ኢቨን እሱ ቢላኝ ማለት ነው ደግ አደረግኩኝ ነበር እምለው